ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ ሼራተን ሆቴል ሳይንስ ሙዚየም ቤተመንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያና በ10 ዙር አከፋፈል እንካ ችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ። በውብ መንደራችን የከርሰ ምድር ውሃ፣ የእሳት መቆጣጠሪያ፣ መዋኛ ገንዳና የልጆች መዝናኛ ስፍራ፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው። ለበለጠ መረጃ ይህን ስልክ ቁጥር ያዙ 0979789 ውጭ ሀገር የምትኖሩ በዋትሳፕ ታገኙናላችሁ። አሚባራ ፕሮፐርቲስ። ይህ አዋዜ ሰበር ነው። የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ አሁን አውሮፓ ውስጥ እየተለወጠ ካለው የደህንነት ሁኔታ አንጻር ለአቅመ አዳም የደረሰ የሀገሪቱ ዜጋ ሁሉ ከፍተኛ መጠን ያለው ወታደራዊ ልምምድ እንዲያካሄድ የሚያስችል እቅድ እያወጡ መሆኑን አስታወቁ። ሀገሪቱም ተጠባባቂዎችን ጨምሮ 500 ሺህ ወታደሮች እንደሚያስፈልጓት ገለጹ። ታስክ ይህን ያስታወቁት ትናንት ለፓርላማ ባቀረቡት ንግግር ነው። ባለፈው ዓመት የፖላንድ መንግሥት 200 ሺህ የነበረው የሀገሪቱ መደበኛ ጦር ሰራዊት ቁጥር በዚህ ዓመት ወደ 220 ሺህ እንዲያድግና 300 ሺ እስኪደርስ ድረስ የሚቀጥል መሆኑን አስታውቋል። ጠቅላይ ሚኒስትሩ በንግግራቸው ፖላንድ 500 ሺ ጦር እንደሚያስፈልጋት አስታውቀዋል። ታስክ ወደ ብሔራዊ ውትድርና ባንመለስም የስዊዘርላንድን ሞዴል መከተል አለብን ብለዋል። በስዊዘርላንድ ማንኛውም ወንድ ጦር ውስጥ ወይም በአማራጭ በሲቪል አገልግሎት ውስጥ አገልግሎት እንዲሰጥ ግዴታ አለበት። ሴቶች ከፈለጉ መሳተፍ ይችላሉ። ታስክ በአርቡ ንግግራቸው አገራቸው የኒውክሌር ቦምብ ባለቤት የመሆኑን መንገድ ማጤን አለባት ብለዋል። ሀገራቸው ጠላት ላይ የሚኖራትን የመጉዳት አቅም ከፍ ለማድረግ የጸረ ሰው ፈንጂዎችን ጥቅም ላይ መዋል ከሚያግደው ስምምነት እንድትወጣ የሚደግፉ መሆናቸውን ገልጸዋል። ጸረ ሰው ፈንጂዎችን ከሚያግደው የኦታዋ ኮንቬንሽንና ክላስተር ሚኒሽን ከሚያግደው የዳብሊን ኮንቬንሽን ለመውጣት አስፈላጊ ነው ብለዋል። ፖላንድ 38 ሚሊዮን ሕዝብ አላት። ዩክሬን ከተሸነፈች ቀጣዩ የራሽያ ኢላማ እንደምትሆን ትሰጋለች። ራሽያ ፖላንድን በ19ኛ ክፍለ ዘመንና በቀዝቃዛው ጦርነት ወቅት በቁጥጥሩ ስር አድርጋ መኖሯ የሚታወቅ ነው። እንዲሁ በትናንትና ሁለት የሀገሪቱ ፕሬዚደንት ደግሞ የሀገሪቱ የመከላከያ በጀት የሀገሪቱን ጂዲፒ አራት በመቶ እንዲሆን ህገ መንግሥታዊ ማሻሻያ ለማድረግ ሀሳብ አቅርበዋል። ኢሳያስ ፖላንድን እንደ ምሳሌ በመጥቀስ ነው እንጂ በአሁኑ ሰዓት በመላ አውሮፓ ከፍተኛ የወታደራዊ ዝግጁነት እየተካሄደ ነው። ዓለም አሁን እንግዲህ እንዳነሳኸው ከፖላንድ አንጻር ስንመለከት ዓለም ወደ ጦርነት እየገባ ነው ማለት ይቻላል። ይሄ እንግዲህ በሩሲያ እና በአሜሪካ ያለው አዲሱ ግንኙነት የፈጠረው ነው ብለን መውሰድ እንችላለን። እንደው ወዴት አቅጣጫ ነው እየሄደ ያለው አለም? መውሰድ እንችላለን እንደውም እንደውም ከአሜሪካ ከዶናልድ ትራምፕ የሰላም እንቅስቃሴ በፊት የነበረ ሁኔታ ይሻላል የሚያስብል ነገር ነው፣ አሁን የምናየው በአውሮፓ በኩል። አንደኛ እንደ ኔቶም ኔቶን ያለ አሜሪካ የማሰቡ ሂደት ተጧጡፋል ልል ይችላለሁ። አንደኛ አውሮፓውያን ያላቸውን የጦር ኃይል ብዛት በአሁን ደረጃ ያላቸውን የጦር ዝግጁነት ያሏቸውን የጦር መሳሪያዎች በአየር፣ በምድር፣ በባህር ንጽጽሮች ውስጥ ናቸው እነዚህ በራሳቸው በድምር በራሽያ ላይ ያላቸውን ብልጫ እያሰሉ ነው ያሉት። እንደዚሁም አሜሪካ ወደ 80 ሺህ ጦር ነው ያላት በአውሮፓ። እና ይህም ጦር ሲወጣ ጥሏቸው የሚወጡ የጦር ሰፈሮችን አውቶማቲካሊ በመረከብ ያንን አገልግሎት መቀጠል ይችላሉ። በአጠቃላይ ኔቶን ያለ አሜሪካ እንዴት መቀጠል እንደሚችሉ ሁሉ ዝግጅት እያደረጉ ነው። የሚቀርቡት ስሌቶችም ስቲል ያለ አሜሪካም ከባድ የመጉዳት አቅም እንዳላቸው እያሰሉ ነው የእንግሊዝና የፈረንሳይን ኒውክሌር ጨምረ ማለት ነው። አሁን በዜናው ላይ እንደሰማውም ፖላንድ የኒውክሌር መሳሪያን ለማግኘት በእጇ የማስገባት እንቅስቃሴ አስፈላጊ መሆኑን ለፓርላማው ነግረዋል ጠቅላይ ሚኒስትሩ። እነዚህን ሁሉ ታሳቢ ስታደርግ እንደገና ደግሞ ፈረንሳይ ለራሱ ለአውሮፓ የኒውክሌር ሽፋን ሰጣለው ማለቷ እንግዲህ ምን ማለት ቴክኒካል ነገር ነው። በተጨማሪም ደግሞ እንግሊዝ እንደዚሁ ኒክሊየር ፓወር ናት። ለምሳሌ አሁን አሜሪካ ከአውሮፓ ብትወጣ አውሮፓ ውስጥ ጠምዳቸው የነበሩ ታክቲካል ሚሳይሎችን ይዛ ነው የምትወጣው። ስለዚህ እንደ ፈረንሳይ ያሉ ሀገሮች ይህንን ይተካሉ ማለት ነው። አስፈላጊ ናቸው በሚባሉ የአውሮፓ መሬቶች ላይ እነዚህን ታክቲካል ሚሳይሎች ምናልባት ነገ ደግሞ እንግሊዝም የአሜሪካን ቦታ በመተካት ያካሄዳሉ ማለት ነው። ይሄ ጉዳይ የአውሮፓያኖች እና የራሽያኖች የሚሆን ከሆነ የበለጠ የጦርነት ደት እድል አለ። ይገርማል። ለምን የዩክሬን ጦርነት በተመለከተ እነሱ ያላቸው አቋም እጅግ ከራራ ነው። አሁን ለምሳሌ ፖላንድ ዜናው ላይ እንደሰማኸው ኦልሞስት ቅኝ የገዛቻት ሀገር ነች ራሽያ። በቀዝቃዛው ጦርነት ዘመን ደግሞ ራሱ የዋርሶ ጽህፈት ቤት የምንለው ዋርሶ፣ የኔቶን የሚበግረው የኔቶ መጣኝ ኃይል፣ የሶሻሊስቱ ካምፕ ኃይል፣ ወታደራዊ ምን ይባል ወታደራዊ ቃል ኪዳን ድርጅት ስሙ ራሱ ዋርሶ ነው። የፖላንድ ዋና ከተማ ስም ነው። ስለዚህ አሁን ናቹራል በሆነ መንገድ አንዛይት ያለባቸው ፖላንዶች፣ ስለዚህ ነገ ራሽያ አትመጣብንም ብለው እንዲያስቡ መጠበቅ አትችልም። ለምን? ያ ለብዙ ጊዜ በራሽያ ቁጥጥር ስር ያሳለፏቸው አመታት ጭንቅላታቸው ውስጥ አለ። አሁን ዩክሬን ደግሞ የፖላንድ ጎረቤት ነች አየ። ስለዚህ የዩክሬን መሸነፍ በሌላ አነጋገር የዩክሬን መሸነፍ እነሱም ጥቃት መግባት መጀመሪያ አድርገው ነው የሚያዩት። ስለዚህ በአጠቃላይ በተለይ የኔቶ ኢስተርን ፍላንክ የኔቶ ምስራቃዊ ጎን የሚሏቸው እነ ፖላንድ ከፊት እዛ ደግሞ እንዳልኩ ኢስቶኒያ ላትቪያ የሚባሉ አሉ እነዚህ ከፍተኛ ስጋት ላይ ናቸው ያሉት እና አውሮፓ ውስጥ አውሮፓ ውስጥ ራሽያን በራሳቸው የመበገር ከፍተኛ ተነሳሽነት እያሳዩ ነው ያሉት ለዚህም ነው አሁን ፕሬዚደንት ዶናልድ ትራምፕ ሲናገሩ ራሽያ ትቀለኛለች አሉ ይህንን ሰላም ዘላቂ ሰላም ከማምጣት አኳያ ምንም ካርድ በእጇ የሌለው ዩክሬን ነች። አስቸገረችኝ የሚሉት ካርዱ ያላት ራሽያ ናት ማለት ይህን ጦርነት ለማቆምም ለመቀጠልም። ምክንያቱም ዩክሬን በአሁኑ ሰዓት ራሽያ ታጠቃለች፣ ዩክሬን ትከላከላለች። እውነታ ይሄ ነው። ስለዚህ ይህን ጦርነት ማቆም በራሽያ እጅ እንጂ በዩክሬን እጅ አይደለም። እንዴት? ዩክሬን ያስቸገረችን ያስቸገረች ነው የሚሉት። ስለዚህ ዩክሬን ደግሞ ብቻዋን አይደለችም። አሁን የዩክሬኑ ፕሬዚደንት ዘለንስኪ አሁን የተደረገባቸውን ወታደራዊ ዕቀባ በኋላ ትንሽ ሸብረክ የማለት ነገር አሳዩ እንጂ አሁንም በግልጽ የሚታይ በአሜሪካ በኩል የማይሆን ከሆነ አውሮፓን ይዘው የመንቀሳቀስ አቋማቸው የጸና ነው። ዓለም ከአሁን ቀደም እንግዲህ ፕሬዝዳንት ዘለንስኪ በተደጋጋሚ እንዳነሳ ነው ዓለምን እየመሩ ነው። ማን ነው ዓለምን እየመራ ያለው? ለምሳሌ ጆ ባይደንን ስንወስድ ጆ ባይደን የፕሬዚዳንት ዘለንስኪ አድናቂ ናቸው ይዘው የሚመጡትን ሀሳብ ሁሉ በጭብጨባና በደስታ እየተቀበሉ አስፈላጊውን ነገር ያደርጉ ነበረ። አሁን የዶናልድ ትራምፕ መምጣት ፊታቸውን ወደ አውሮፓ ዘለንስኪ እንዲያዞሩ አድርጓቸዋል። አውሮፓም እየተቀበላቸው ነው። ይሄ ማለት እንግዲህ በአውሮፓና በሩሲያ መካከል የጦፈ ጦርነት ከተካሄደ ያው የሶስተኛው ዓለም ጦርነት መምጣቱ አይደለም ወይ? እሱ ነው አሁን ይሄ ሶስተኛው የዓለም ጦርነት ብሎ ነገር የለም አሰጅ ኒክሊየር ኒክሌር ጦርነት የሚገባበት እስከሆነ ድረስ ቢያንስ ለተወሰኑ አስርተ ዓመታት የሰው ልጆች ፍጻሜ ነው የሚሆነው። እና ሁኔታው ይሄ ነው። ግን ሁኔታዎች በዚህ መንገድ እየሄዱ ሰው እዚህ ውስጥ አይገባም ብሎ እርግጠኛ ሆኖ ለመናገር ያስቸግራል። አሁን ቅድም ያለ ሰውን ጥያቄ ለመመለስ ትልቁ ነገር ዘለንስኪ እኔ ብዙ ጊዜ በዜና ጣፈንታይ ይሰው ነው የምላቸው። ለምን ጦርነቱን የአውሮፓ ጦርነት አድርገው ሸጠውታል። አሁን ዩክሬን የምትባል ሀገር የግዛት አንድነት ጉዳይ ዓለም አሁን እሱ የአውሮፓ እንደ አውሮፓ የመቀጠል ያለመቀጠል ነው። ዩክሬን ተሸነፈች ማለት ዩክሬን የፈረንሳይ ፕሬዚደንት ምንድን ነው ያሉት? የጦር ግንባራችን ናት ዩክሬን የመጀመሪያ ጠላትን መበገረ የመጀመሪያው መስመር ጦር ግንባራችን ናት ነው ያሉት። ኒክሌሮማ ነው እንግሊዞችም እንደዚህ ነው ያሉት። ዩክሬን ውስጥ የሚደረገው ጦርነት እንግሊዝን ዲፌንድ እያደረግን ነው፣ እንግሊዝን ከወረራ እየጠበቅን ነው ፈረንሳይን ከወረራ እየጠበቅን ያሉት የዩክሬን ጦርነት የአውሮፓ ጦርነት ነው የሚሉትን በሚገባ ሸጠዋል ዘለንስኪ። እንደውም ልንገር ሜሎኒ ነው የጣሊያኗ ጠቅላይ ሚኒስትር ያቀረቡት ሀሳብ አለ፣ እንደገና ነጥሮ ይወጣል። ለምን ዳይሬክትሪ የኔቶ አባል ሳትሆን ነገር ግን የአንቀጽ አምስቱ የጥበቃን ተጠቃሚ አናደርጋትም በማለት ሀሳብ አቅርበዋል። የኔቶ አንቀጽ አምስት ጠጋ ብለህ ስትመረምረው ተግባራዊነቱ በጣም አጠያቂ ነው። ለምን ኔቶ አንቀጽ አምስትን ስትያደርግ የአንድ አባል ሀገር መጠቃት የሁላችንን መጠቃት ነው አለ። ስለዚህ ጠላት ላይ ይረባረባሉ ማለት ነው። ግን ኔቶ ስንት ጠላት አለው? አንድ ራሽያ አንድ ራሺያ ደግሞ ሁሉም ኒክሌሮች አሏት። ስለዚህ እንግዲህ አሁን በእነሱ ስሌት ራሺያ በዛ በኩል በኢስቶኒያ ድንበር በኩል የሆነ ነገር አደረገች ከተባለ ኔቶ ተጠራርቶ ከራሺያ ጋር ይገጥም ነው ማለት ነው። ራሺያ ደግሞ የዚህ ሁሉ ጠላት መሆኗ ስለምታት ያው ኒክራ አስቀድማ ያስቀመጠችው። ስለዚህ ያስኬዳልዎ አለምን ይዞ መጥፋት እንደዚህ ቀላሉ ውሳኔ የሚያስፈልገው ነው ወይ? ከዛ መለስ ሊወሰዱ የሚገባችሁ እርምጃዎች የሉም ወይ? ሊታዩ የሚገባቸው ሌሎች አማራጮች የሉም ወይ? እና ይሄ አንቀጽ አምስት አስፈሪ ቢመስልም የወረቀት ነብር ነው እንጂ ተግባራዊ ለማድረግ ሌላ አስቸጋሪ ነው እና አሁን እንደውም ማን ነው የአሜሪካው ፕሬዚደንት፣ የሆነ ሰላም ካደረግኩኝ በኋላ እዛ ይነት ተኩስ አቁም ከተደረገ በኋላ ሰላም የማስከበሩ ጉዳይ ምናምን የምትሉት እሱ የእናንተ አውሮፓያኖች ጉዳይ ነው የሚሆነው። ከዛ በኋላ ደግሞ እዛ ሰላም እናስከብራለን ብላችሁ ዩክሬን ገብታችሁ ከራሽያ ጋር የሆነ ግጭት ስምትገቡ እዛው ራሳችሁ ናችሁ የምትወጡት፣ አንቀጽ አምስት የሚለውን ሽፋን አልሰጡም ብለዋል። አየህ የግድ ነው ፣ አለበለዚያ ይሄ አንቀጽ አምስት አንቀጽ አምስት እንደዚህ ቀላል አይደለም። አሁን የፈረንስ ማነው የጣሊያኗ ጠቅላይ ሚኒስትር ያቀረቡት ሀሳብ የኔቶ አባል ማድረግ ያልተቻለ አሁን ዩክሬንን ለምን አሜሪካ ስትሮንግሊ ትቃወማለች? ራሳቸው አውሮፓውያንም የኔቶ አባል መሆኗን ቢፈቅዱም የኔቶ አባል ለመሆን ሂደቶች አሉ። የመጀመሪያው ነገር አሁን ባለ ሁኔታ ሊያደርጓት የማይችሉ ጦርነት ሊያለች በመሆኗ ነው። አሜሪካ ግን ይህን ትቃወማለች። ስለዚህ አሁን ወይዘሮዋ ምንድን ነው የጠየቁት? የዘለንስኪ ይህን ነገር ይበልጥ ማጤነው ነገር ነው። በጣም ይጓጉበት ነገር ነው። ምንድን ነው ያለችው? መሀላችን ያለችው ዩክሬን። ስለዚህ የዩክሬን ሞት ሽረት የአንቀጽ አምስት ተጠቃሚ እንዲያደርጋት መወሰን እንችላለን እኛ የኔቶ አባልሳ ሳናደርጋት በቃ፣ የዩክሬን ነገር ዩክሬን ተጠቃች ማለት እኛ ተጠቃን፣ የዩክሬን ነፃ ማውጣት ማለት የእኛ የሁላችን ስራ ነው የሚል በአቋራጭና በፍጥነት ከራሽያ ጋር ጦርነት መጀመር የሚያስችላቸው ሁኔታ ነው እየተናገሩ ያሉ ተመልከት። እና በጣም በጣም አስቸጋሪና የሚወጥር ሁኔታ ነው። ባለፈው ሐሙስ ከ800 ቢሊዮን ዶላር በላይ ከተለያየ ከአውሮፓ ህብረት የገንዘብ ቋቶች ወጥቶ በራሳቸው የሚችሉ በራሳቸው ይሄ ደግሞ ለጊዜው ይሄ ገንዘብ ተጨማሪ ስለሆነ እስከ 150 ቢሊዮን የሚደርስ ብድር እየወሰዱ አንዳንድ ሀገራት የአጠቃላይ አውሮፓ ራሷን ሪአርም እንድታደርግ አውሮፓ ራሷን ቀድሞ በሁለተኛው ዓለም ጦርነት በነበረችበት ደረጃ ራሷን እንድታስታጥቅ መሳሪያ እንድትፈበርክ ያሉትን እንድትወለውል፣ እንድታድስ፣ እንድትጨምር፣ እንድትገዛ የሚል ነው። ስለዚህ አሁን የፖላንድን ሰምተሃል ላርጅ ስኬል እያንዳንዱ ዜጋ የውትድርና ስልጠና እንዲወስድ ነው። በጀርመን በጦርነት ጊዜ የት ውስጥ መደበቅ እንዳለባችሁ፣ እንዴት ምን አይነት ግንኙነት መኖር እንዳለበት፣ እንደዚህ አይነት እንቅስቃሴዎች እንዳሉ እናውቃለን። ስለዚህ አሁን እነሱ ደግሞ ይሄ ያቀረቡት ጥያቄ የዩክሬን ኋላ ራሽያ ከወረረችው ግዛት መውጣት አለባት፣ ከክሬሚያ መውጣት አለባት። ሁለተኛ ዩክሬን በፈለገችው መንገድ የአውሮፓ ህብረት አባልነት ብቻ ሳይሆን የኔቶ አባልነት መብቷ እንደሆነ መቶ በመቶ አሁን በጀመረችው መንገድ ፍጹም ከራሽያ የተቆራረጠችና የተጣላች ሆና የመኖር መብት እንዳላት ይህንን ነው አጥኖት እየሰጡ ያሉት። አንድም ነገር ራሽያ የምትጠይቀውን ጥያቄ ማሟላት እንደ ሽንፈት ነው የሚቆጥሩት፣ እና ይሄ ሁኔታ ነው አሁን የተፈጠረው። እና አንዳንድ ጊዜ በጣም አስቸጋሪ ነው። አሁን ትናንትና ዶናልድ ትራምፕ ራሽያ ላይ ማቀብ ጥላሉ ብለው አስታውቀዋል። ባንኮች ላይ እንደዚሁም ደግሞ የንግድ በሁለት ሀገሮ መካከል አሁን ያለው የቀረች የንግድ እንቅስቃሴ 35 ቢሊዮን ናት በራሽያ እና በአሜሪካ ሁሉ ማቀብ ተደርጎ ስቲል የተረፈ ስቲል ከራሽያ የሚወስዱ ጥቃላቸው አሜሪካኖች እሷኑ ሊዘጓት ነው እና የባንክ እንቅስቃሴዎችም እንደዚሁ ማዕቀብ የሚደረግባቸው ቦታዎች አሉ። ይህ የዛቱት ትራምፕ ለምንድን ነው በተለይ የአሜሪካንን ወታደራዊና የስለላ እገዛ መቋረጥን ተከትሎ የራሺያ ድብደባ በጣም ፍመዋል። ምክንያቱም የራሺያ ሚሳይሎች ወደ ዩክሬን የሚመጡትን መቶ በመቶ እንደ በፊቱ አውቃ ልትመክታቸው አይችልም። እንደገና ደግሞ ሃይማርስን በመጠቀም የራሽያን ግዛት መምታት አይችልም። የስለላና የሳተላይት መረጃ የላትም። አሁን ስለዚያ ሁ እንደዚህ ክፍተቶችን በመጠቀም ራሽያ እየደበደበች ነው። እ ዶናልድ ትራምፕ ይሄንኑ ዛቻ እያስቀመጡ ግን ምን ያድርግ ማንም ቢሆን እንደሱ ነው የሚያደርገው እያሉ ደግሞ ፑቲን ይደግፋሉ። በጣም ነው እየደበድባት ያለው ዩክሬንን፣ ግን በዚህ ሁኔታ ውስጥ ማንም ሰው የሚያደርገውን እያደረገ ያለው ይላሉ ግን ደግሞ ይህን ድብደባ ለማስቆም ይህን ማቀብ አደርጋለሁ ካሉ በኋላ ዩክሬንና ራሽያ ኑ ወደ ድርድሩ ጠረጴዛ ኑ በማለት ነው መልእክት ያስተላለፉት። ስለዚህ ይህን ስታየው በአውሮፓ በኩል ከፍተኛ የጦርነት እንቅስቃሴ እየታየ ነው፣ ሪሊ ተጨባጭ የሆነ ማንኛውም አውሮፓ የሚኖር ሰው ሊሰማው በሚችል ሁኔታ በቅርብ ጊዜያት ይህ እንቅስቃሴ እየጎላ ነው የሚመጣው። ኢሳያስ አለም፣ እንግዲህ አውሮፓ በዚህ መጠን ራሷን እያደራጀች ነው። ይሄ ማለት ደግሞ ከሩሲያ ጋር ጦርነት፣ ይፋዊ ጦርነት ለማወጅ እየተሰበሰቡ የአቋም መግለጫ እየሰጡ ነው ማለት የሚቻልበት ሁኔታ አለ። ሩሲያ ግን አጋር የመፈለግ አጋር፣ ከአጋሮቿ ጋር የመነጋገር ሂደት አልጀመረችም ወይ? ሩሲያስ አሁን ወደ ፋመ እና ወደ ጋመው ጦርነት ብትገባ የሩሲያስ አሰላለፍ ምን ሊሆን ይችላል እነ ቻይና ኢራን እንደዚሁም ደግሞ ኮሪያ እነዚህ እነዚህ ከሩሲያ ጎን የመሰለፍ ሂደት ሊያሳዩ ይችላሉ ተብሎ ሊገመት ይችላል ወይ ሰሜን ኮሪያኖች አክቹዋሊ ውጊያ ላይ ለውጥ እያመጡ ነው በነገራችን ላይ የኩርስክ ጦርነት አሁን ኦሬዲ ዩክሬኖች ይዘውት ከነበሩት ይዞታ ግማሹን ለቀዋል እንደገና ደግሞ ዙድ ካኑ የምትባለው ይህች የያዟት ኩሩስክ አንዲት ዋና ቁልፍ ከተማለች። በሱ በኩል በደቡብ አቅጣጫ የነበራቸውን መከላከያ ሰሜን ኮሪያ ሰብረው ገብተዋል። እንደገና ይህ የዩክሬን ጦር መጨረሻ ላይ ከበባ ውስጥ እየወደቀ ስለሆነ ማምለጫ በሩ ሱሚ የምትባለው ከጀርባ ያለችው የዩክሬን ድንበር ናት። መጀመሪያ ላይ የነበረው ሪፖርት ይሄ ሱሚ የሚባለው ቦታ ላይ ከፍተኛ የራሽያ የሰው አልባ ጥቃት እየተረባረበበት እንደነበር የሚገልጽ ነው። እና የሰሜን ማን ነው የዩክሬን እና የራሽያ ብሎገርስ የሚባሉ አሉ። ወታደራዊ ብሎገርስ ጸሐፊዎች የተስማሙበት ጽሁፍ ነው የሚያሳየው ከፍተኛ ስጋት ውስጥ እንደከትተው ነው። እዛ ያለውን ጦር ሰላሳ ሺህ ይሆናል፣ የዩክሬን ጦር። ምክንያቱም ወደ ኋላ የሚወድቅበት ቦታው ነው፣ መውጫ ነው፣ መንገዱ ነው። አሁን ግን አሁን በመጨረሻ ያነበብኩት ዜና የሚያሳየው የራሽያ ጦር ሱሚ እየገባን ይላል። ሱሚ የዩክሬን ድንበር ነው፣ ከኩርስክ ጋር የሚዋሰል ማለት ነው። ስለዚህ አሁን የራሽያ ጦር በዛ በኩል አንድ ቁልፍ መንደራለች ወደዛች እየገሰገሰ ነው የሚለው። ያንን ከያዙ የይሄ የዩክሬን ጦር ከበባ ውስጥ ሊወድቅ ይችላል፣ ፍጹም ከበባ ውስጥ ሊወድቅ ይችላል። እና በዚህ ረገድ አሁን ለተገኘው ወታደራዊ በለስ 1200 የሚደርሰው የሰሜን ኮሪያ ጦር ሚናው ከፍተኛ ነው ይላሉ። በጠቅላላው 78 ጦር አዘጋጅታለች እዛ አሁን ራሽያ እና በሁለቱም ወገኖች እየተጻፈ ያለው ነገር ምንድን ነው? ሳይውል ሳያድር ይሄንን ኩርስክ ውስጥ የተቋቋመ ሱቅ ዘግቶ መውጣት አለበት ነው ያሉት የዩክሬን ኃይሎች፣ የዩክሬን ጸሐፊዎች። ምክንያቱም አንደኛ አላማውም ያው መጀመሪያ ላይ ታቋለ በኩርስ በኮል ግንባር በመክፈት ራሽያ ከዋነኛው የጦር ግንባሮች ላይ ሰው እንድትቀንስ የሚል ነበር። ይህ አልሆነም። እና ኩርስክም ውስጥ ቆይቶ ሊጫወት የቻለ ሚና እየተገደበና እያነሰ የመጣው በተለይ ደግሞ አሁን ለጥቂት ቀናት እንኳን ይህን ወታደራዊ እገዛ አሜሪካ ማቆሟ ቤዚካሊ ኩርስክ ያለውን የዩክሬንን ጦር ኢላማ አደረገው ማለት ነው። ለምንድን ነው ይለዋል። ከፍተኛ የሃይማርስ ድጋፍ ነበረው ሃይማርስ ታቃለ ፍጹም ኢላማ ማይሰት ፍጹም አውዳሚ የሆነ የአሜሪካ መሳሪያ ነበር ኢፌክቲቭሊ የምትጠቀምበት ዩክሬን እዛው ኩርስክ ውስጥ ነበረ ማንኛውንም ወታደራዊ ፎርሜሽን እንቅስቃሴ የምትሰብርበት ነበር አሁን ግን አይኗ በሞራ እንደተጋረደ ቁጠሮ ምንም የምታየው ነገር የለም እዛ ስለዚህ በእነዚህ ጊዜያቶች ውስጥ ጦሩ ከበባ ውስጥ እየወደቀ መሆኑን እየተነገረ ያለው እና ማለት ራሽያ በአጋርነት ደረጃ እንግዲህ ኦልሬዲ ሰሜን ኮሪያን እየተጠቀመች ያለችው እና ደግሞ እንደሚታወቀው በሚታይና በማይታይ መልኩ ቻይና ከጎኗ ያለችው፣ ነገር ግን ከአውሮፓ ጋር ያለው ሁኔታ በጣም የበለጠ አስጊ እየሆነ ነው የሚመጣው። የአሜሪካ ከአውሮፓ መራቅ አውሮፓያኖችንም ስጋት ውስጥ እንደገና ደግሞ ራሳቸውን የመቻልና በራሳቸው የመቆም ተነሳሽነት እየጫረ በመሆኑ የምንሰማቸው ነገሮች በጣም አደገኛና በማንኛውም ሰዓት የከፋ ጦርነት ሊያመጡ የሚችሉ ናቸው። አለም፣ ለትንታኔው አመሰግናለሁ። መልካም ቀን ይሆንልን። አሚባራ ፕሮፐርቲስ ከስራና ከእንቅስቃሴ ጋር ተስማምቶ ኑሮ የሚያቀል በተመጣጣኝ ዋጋ የወዳጅነት ፓርክ፣ ሼራተን ሆቴል፣ ሳይንስ ሙዚየም፣ ቤተ መንግስትን ሙሉ እይታ ላይ መኖሪያ መንደራችን ውስጥ አፓርትመንቶችን በ10 በመቶ ቅድሚያ ክፍያ ከ900 ሽብር ጀምሮ ከባለ አንድ መኝታ እስከ ባለ ሶስት መኝታ ከ83 ካሬ እስከ 164 ካሬ አማራጮችን ለሽያጭ አቅርበናል። በአስር በመቶ ቀድመ ክፍያና በ10 ዙር ከፋፈል እንካችሁ ብለናል። አራት የውጭ ዓለም አቀፍ ኩባንያዎች በግንባታ በዲዛይን በማማከርና በአስተዳደር ተሳትፎ ያደርጋሉ በውብ መንደራችን የከርሰ ምድር ውሃ የእሳት መቆጣጠሪያ መዋኛ ገንዳና የልጆች መዝናኛ ስፍራ ስታንድባይ ጄኔሬተር የኤሌክትሪክ መኪና ኃይል መሙያ ጣቢያ ወይም ኤሌክትሪክ ቻርጅንግ ስቴሽንን ያካተተ መንደር ነው ለበለጠ መረጃ ይህን ስልክ ቁጥር ያዙ 09798792 ውጪ አገር በምትኖሩ በዋትስአፕ ታገኙናላችሁ። አሚባራ ፕሮፐርቲስ